እንዲሁ አዋጁን ጠቅላላ ስትመለከተው ካለህ ኤክስፖር ኤሌክትሮኒክ ፊርማን በተመለከተ እንዲሁም አጠቃላይ ቴክኖሎጂ ህግጋት አንጻር እንዲሁም ከዓለም አቀፍ ስታንዳርዶች አንጻር ስትመለከተው እንዲሁም ሌላው ነገር ደግሞ በተግባር አዋጁን መሬት ላይ ለማውረድ ከማውረድ አንጻር ስትመለከተው በዚህ በኤሌክትሮኒክ የኢትዮጵያ ኤሌክትሮኒክ ፊርማ አዋጅ ላይ የምታያቸው ክፍተቶች ያሉ ቢሻሻሉ የምትላቸው? አዋጁ ሰባት አመት ኦልሞስት ሆኖታል፣ ግን እስቲል በተግባር ላይ ወረደ ለማለት በጣም አስቸጋሪ ስለሆነ የተግባር ላይ ያሉ ችግሮችን አናስተውልም። በደንብ መፈተሽም አለበት በተግባር። ከዛ ውጭ ግን ዋና ይሄን አዋጅ ወደ ተግባር እንዳይወርድ ደግሞ የያዘው የመመሪያ አለመኖር ይመስለኛል። በተለይ ከፍቃድ አሰጣጥ አንጻር እና ደግሞ በኋላ በፍርድ ቤት ደግሞ እንዴት ነው ቅድም ስናወራቸው የነበረው የማስረጃ አቀራረብ እና ክርክሮች ቢነሱ እንዴት ነው ምን አይነት ማስረጃዎች ናቸው መቅረብ ያለባቸው የሚሉ በተግባርም ያልተፈተሹ ናቸው። በመመሪያም መ በማስረጃ አቀራረብም ህግ ገና የጸደቀ አዲስ ህግም ስለሌለን እነዚህ ትንሽ ወደኋላ ያስቀሩታል አፈጻጸሙን። ስለዚህ ጋፕ አለው ለማለት በጣም አስቸጋሪ ነው። ግን አሰራሩን ና እንትኑን ካየን አወጣጡ የህጉን የአዋጁን ጥሩ የሚባለው ምክንያቱም የሲግኒቸርን አንደኛ ሰፋ አርጎ ትርጉም መስጠቱ የቴክኖሎጂ ለውጥ የአሰራር ለውጥ ቢመጣ አሁንም አዲስ የመጣውንም አቅፎ ሊያሰራ የሚችል ይመስላል ከዛ ውጪ ድራፍተሮቹ ምንም እንኳን ኢትዮጵያ ለምሳሌ የአንሲትራል ሞዴል ሎ የሚባል አለ እሱን ኢትዮጵያ ምንም እንኳን በዩናይትድ ኔሽንስ ፍሬምወርክ ስር ያለ ነው ኢትዮጵያ አባል ባትሆንም ግን እስቲል ድራፍተሮቹ አዋጁን ድራፍት ያደረጉት ሰዎች እንዳዩት ያንን ሞዴል ህግ እንዳዩ ያስታውቃል ለዚህ አትሊስት ከውጭ ተሞክሮ ታይቶ እንደተሰራ እንደተዘጋጀ ያስታውቃል። ሪስትሪክቲቭም ነው ለማለት ያስቸግራል። አዋጁ ጥሩ ነው ይሰጣል፣ በቃ ይሄ አብዛኛውን ነገር ይፈቅድና ግን ተግባር ላይ ለመዋል ግን መመሪያዎች አለመኖራቸው ወደ ኋላ ይዞታል ማለት ነው።